ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል ቤተሰብ ያልሆናችሁት ቤተሰብ ሁኑ የሆናችሁ ደግሞ ላይክ በማድረግ ጀምሩ። ዛሬ እንግዲህ ለበቴ አዲስ ለሆናችሁ ለየት ያለው በአሰራር ጌማት ይዤላችሁ መጥቻለሁ። ውድ ቤተሰቦች ብዙ ቪዲዮችን ቀርጬ ነበር፣ ግን ኤዲት የማደርግበትን ሰዓት ምንም ላገኝ አልቻልኩም። እናም ደግሞ እናንተ ጋር ረመዳን እንዴት ይዟችኋል? እኔ ጋር ከስራ መብዛቱ ያለፈ ከድካም ያለፈ እግዚአብሔር የተመሰገነ ይሁን። በጣም አሪፍ ነበር። አሁን ደግሞ ወደ ማገባደጃ ደርሰናል። ስሙ የተመሰገነውን ተመስገን ነው የሚባለው። ጤና ካለ እንግዲህ ውድ ቤተሰቦች ይሆ ቀጥታ ወደ አሰራሩ ገብቻ ያለውኝ ማለት ነው። ተከታተሉኝ ቪዲዮን ደግሞ ጨርሳችሁ ይሁንልኝ፣ አበረታቱኝ። እንግዲህ ውሃ ጨመርኩት፣ ካሜራ እንዲሁም ጨው ሁለት ማንኪያ ስኳር ጨመርኩትኝ ና ብጥብጥ አረጋለሁኝ ማለት ነው። ውድ ቤተሰቦች ለየታለ ነው ኔ ጋለው ኮርኖ ፍላወር ወይም የበቆሎ ዱቄት ሁለት ማንኪያ ጨመርኩትኝ። እንዲሁም ካስተር ፓውደር ሁለት ማንኪያ ጨመርኩትኝ። እንዲሁም ወተት ፓውደር ሁለት ማንኪያ ጨመርኩትኝ እንዲሁም ፔኪንግ ፓውደር አንድ የሻይ ማንኪያ የሚሆን ጨመሬ በደንብ እንዲፍታታልኝ እንግዲህ ስነስ እንትን ማለት በመንፊያ ነፈውትኝና፣ እንዲሁም እንግዲህ ለእኔ በሚበቀኝ እቃ ለክቼ ዱቄት ጨመርኩትኝ። ዱቄት የጨመርኩት ረቀም ዋህደ ወይም ቁጥር አንድ ፍርኖ ዱቄት ነው። እንግዲህ እንደዚህ በምትመለከቱት መልኩ አቡክቼ ከላይ ደግሞ ዘይት ጨመርኩትኝ ከዛ ለአንድ ሰዓት አቆያለውኝ ማለት ነው። ምንም ቪዲዮቹን የሚለቅበት አላገኘውም ሰዓት በእውነት ነው ምላቸው ውድ ቤተሰቦቼ። ብዙ ቪዲዮ መልቀቅ የምችልበት ወቅት ነበር ግን ምንም ማድረግ አልችልም እንግዲህ ያው ይሄ በትርፍ ሰዓት የማደርገው ነገር ስለሆነ ሌላ መጨናነቅ አያስፈልግም ማለት ነው። እንግዲህ እዚህ ጋር እንደሚታዩት ለአንድ ሰዓት አቆይቼ ወይም ከረሜል ወይም ሺራ ነው የምንለው፣ እሱን አዘጋጃለው ማለት ነው። የሚበቀኝ ላይ ለአንድ ቀን ብቻ ሳይሆን ለብዙ ጊዜ የሚበቀኝን ሺራን ለማቅላጥ እንደሚታዩት በጋለ መጥበሻ ላይ ሱካር ጨመርኩትኝ፣ ቀስ እያልኩትኝ፣ ያው እያደባለቁት አቃልጣለው ማለት ነው። ውድ ቤተሰቦቼ እና አንዳንድ ጊዜ ያው ብቻችሁን ሆናችሁ ስትሰሩ አይደለም፣ በረመዳን በሌላ በአዘቡት ጊዜ ራሱ በጣም ይከብዳልና እኔ ደግሞ ብቻዬን ስለሚሰራ ከባድ ነበር። ብቻ እግዚአብሔር የተመሰገነ ይሁን። እንደዚህ በምትመለከቱት መልኩ ከቀለጠ በኋላ ቀዝቃዛ ውሃ ሳይሆን የሞቀ ውሃ በሻይ ቡርጭቆ አንድ ለክቼ ጨመርኮተኝና እንግዲህ እንደዚሁ ይሄ በመሃሌ ጓጓለው እስከሚቀልጥ እንግዲህ ቀስ አድርጌ እሳቱን በደንብ ከቀለጠ በኋላ እንደምትመለከቱት በሌላ ዕቃ ጨመርኩትኝ ማለት ነው። ለአንድ ቀን አይደለም በነገራችን ላይ ለብዙ ቀን ነው የምጠቀመው። ዛሬውን ቪዲዮ ልልቀቅ እንጂ ይሄ ቪዲዮ የተወሰነ ቀናት የቆየ ነው። ውድ ቤተሰቦች እንግዲህ እንደምትመለከቱት ለአንድ ሰዓት እንደዚህ በሚያምር መልኩ ኩፍ ብሎልኛል ማለት ነው። ውድ ቤተሰቦቼ አያችሁ እንዴት እንደሚያምር? አያችሁልኝ ቤተሰቦቼ። እኔ በፊት የሚሰራው ሌላ አሰራር ነበር። ይህ ደግሞ ላይ ያታለ ነው። በጣም አሪፍ ነው። እንግዲህ እንደምትመለከቱት ጓንት ለብሼ እንደዚሁ እየቆነጠርኩትኝ ያው ራሴ በአንድ እጅ ስልኬን እንትን ስለምል እየቆነጠርኩ ለማሳየት አልተመቸኝም ነበረ፣ እና ስልኬን አስቀምጬ ቆንጠር እያደረግኩ ዘይት ውስጥ ከጨመርኩ በኋላ ነው መልሼ ስልኬን የያዝኩት። እላቸዋለሁ ውድ ቤተሰቦቼ፣ እንደምትመለከቱት መጀመሪያ ዘይቱ ከጋለ በኋላ እሳት መቀነስ ይኖርብናል ማለት ነው። ካልሆነ እንግዲህ ውስጡ ሳይበስል ላዩ ብቻ ያራል እና ማለት የሚያምር ከለር ሆኖም አይወጣም ማለት ነው። ጌማት ደግሞ የሆነ ከላይ ወርቃማ ከለር ይዞ ሲወጣ ነው ደስ የሚለው እና እንግዲህ እንደምትመለከቱት እንደዚህ ጠበስኩትኝና አወጣትኝ ማለት ነው፣ ውድ ቤተሰቦቼ የሁለተኛ ዞርም ጨምር ያለው በነገራችን ላይ የሚጠባበስ ነገር አንድ ጌማት ብቻ አይደለም፣ ብዙ ነገር ነው የምንጠባብሰው። ስለዚህ በመጠኑ ነው የምናደርገው ማለት ነው። ያው ገባታው ይሙላ እንጂ ያነሰ ይሄ ጎድላ የለም እኛ ቤት ተመስገን ነው። እንደምትመለከቱት የሁለተኛንም ዙር እንግዲህ በምትመለከቱት መልኩ ጠባብሼ አወጣሁት ማለት ነው። ውድ ቤተሰቦቼ ውድ ቤተሰቦቼ በምትመለከቱት መልኩ ጠባብሼ ጨርሼ እንግዲህ ወደ ሳህን ገለበትኩት። እንዲሁም ያዘጋጀሁትን ሺራ ከላይ አብስሽ እንዲሁም ሶምሶም ነው የምንለው እና ሶምሶሙን ከላይ እነሰንሳለሁኝ። ከዛም በመቀጠል ወደ ሶፍራ ወይም ወደ ጠረጴዛ የማቀርበው ነው የሚሆነው። ውድ ቤተሰቦቼ አበረታቱኝ፣ እባካችሁ። አይታችሁ ዝም ብላችሁ አትውጡ፣ ለሌሎች ሼር አድርጉ ማለት ያው እያበረታታችሁን ያላችሁት ከልብ ነው። የማያሳድነ በእውነት ዛሬ ያክብርልኝ ይስጥልኝ። ውድ ቤተሰቦች፣ ሌሎቻችሁም ደግሞ እይታ አለ፣ ግን ለሌሎች ሼር አታደርጉም። ለምን ለምን ሼር አታደርጉም እናንተ እያላችሁ? እኔ በቃ በየጊዜ ማለመን አለብኝ እንዴ? የለብኝም። እና ሼር አድርጉ ለሌሎቹ ሼራ አድርጉልኝ። እንግዲህ እያያችሁ ነው ሼራ የንጨመርኩት ከላይ እናም ሶም ሶሞን እናሳነሳለሁ። ከዛ በቃ ቀላል ነው እንዳልኳችሁ ይህ የቆየ ቪዲዮ ነው። ኤዲት ለማድረግ ምንም ጊዜ አላገኘሁም ማለት ነው ቤተሰቦቼ፣ ምንም ማድረግ አይቻልም ያው ወደ ወደፊት አንድ በአንዱን ቀስ እያልኩ ኤዲት እያደረግኩ የሚለቀው ይሆናል ማለት ነው። ዩሊኝ ዋው በጣም ምርጥ ነው። ሞክሩት። ማለት እናንተ የምትችሉት በሌላ ሊሆን ይችላል። ሞክሩት።